ቅርብ ዓመታት ወዲህ በአዲስ አበባ ከተማ ደረጃቸውን የጠበቁ ሰው ተኮር የልማት ስራዎች እየተሰሩ እንደሚገኙ ይታወቃል። ከእነዚህም ሰው ተኮር የልማት ስራዎች መካከል ስፖርቱንም ኪነ ጥበቡን የሚያካትቱ በርካታ የልማት ስራዎች መሰራታቸው ይታውሳል። በተለይ ኮሪደር ልማቱን ተንተር እየተገነቡ የሚገኙ የህፃናት መጫወቻና የኪነ ጥበብ ማዘውተሪያ ስፍራዎች ደግሞ ትልቁን ቦታ ይዘው ይገኛሉ። አሁን ደግሞ በአዲስ አበባ ከተማ ደረጃውን የጠበቀ የህፃናትና ወጣቶች ቲያትር ቤት ተመርቆ ተከፍቷል። በዚህ የመረቃ ስነ ስርዓት ላይ ንግግር ያደረጉት ሲያስረዱት የኢፌድሪ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ ኪነ ጥበቡ የኢትዮጵያ ብልጽግና ማሳለጫ ስለ መሆኑ ገልጿል። የለውጡ መንግስት ኪነ ጥበብን የሚመለከተው የኢትዮጵያ ብልጽግና ማሳለጫ አድርጎ ነው። ስለዚህ ዛሬ የመረቅነው ነው የአዲስ አበባ ወጣቶችና ሕፃናት ቲያትር ማዕከል ጨምሮ አያሌ ሥራዎች ተሰርተዋል። ከኪነ ጥበብ ሙያተኞች ጋር በሀገራዊ ጉዳዮች ተቀራርበን ለመሥራት ሞክረናል። አንዳንዶችን ነባር ተቋማት አድሰናል። ብዙ አዲስ አበባ አዳዲስ የኪነ ጥበብ ቦታዎችን ደግሞ ፈጥረናል። የወል ትርክት በመፍጠር ህብረ ብሔራዊ አንድነትን በመገንባት ብሔራዊ ጥቅምን በማስከበርና የሀገር ብልጽግና አሳቤን በማስረጽ ረገድ ኪነ ጥበብ የማይተካ ሚና አለው ብሎ የለውጡ መንግስት ያምናል። ኪነ ጥበብን ለሀገር ግንባታ በሚጠቅም መልኩ መፍጠር እንደሚያስፈልግና ኪነ ጥበብ ባለሙያውም ለሀገር የሚጠቅሙ ስራዎችን እንዲያበረክቱ አቶ ተመስገን ጥሪ አቅርቧል። ለሀገር ግንባታ በሚጠቅም መልኩ ኪነ ጥበብን መፍጠርና ማሳደግ ደግሞ ከከያንያን የሚጠበቅ ተግባር ነው። መንግሥት ባለፉት ሰባት ዓመታት በተቋማት ግንባታ ሂደት ለኪነ ጥበብ ትልቅ ቦታ ሰጥቷል። ከያኒው ግን ኪነ ጥበብን በሸቀጥነት ከማየት አመለካከት ገና በሚገባ አልወጣም። የኪነ ጥበብ ሥራዎች ዓላማ ተኮር ከመሆን ይልቅ ገበያ ተኮር እየሆኑ መጥተዋል። አንድ ሰሞን ሆይ ሆይታንና ጥቅምን ብቻ መሠረት የማድረግ ዝንባሌ ይታይባቸዋል። ይህ ፈተና በአንድ በኩል ኪነ ጥበብ ለምን እና ለማን በሚለው እሳቤ ላይ በተፈጠረ የአመለካከት ዝንፈት፣ በሌላ በኩል ደግሞ ኪነ ጥበብን ለሀገር ግንባታ እንዲጠቅም አድርገን ባለመምራታችንና ባለመደገፋችን የተፈጠረ ስህተት ነው። ኪነ ጥበቡ በኢላማ ሳይሆን በዓላማ መመራት እንዳለበት ያነሱት ምክትል ጠቅላይ ሚኒስትሩ መንግስት ለኪነ ጥበቡ እድገት ባለፉት ሰባት ዓመታት ሲሰራ የቆየ ቢሆንም አሁንም ግን ድጋፉን አጠናክሮ እንደሚቀጥል ተናግረዋል። ኪነ ጥበባችን በኢላማ ሳይሆን በዓላማ ነው መመራት የሚገባው። ለዚህም መንግስት የሚጠበቅበትን ሁሉ ያደርጋል። ይህ ዘመኑን የዋጀ እጅግ ዘመናዊ የኪነ ጥበብ ማዕከል መገንባት መንግስት ለዘርፉ የሰጠውን ትኩረት አጉልቶ ያሳያል። የኪነ ጥበብ ማኅበረሰቡ እነዚህን ተቋማት ተጠቅሞ የዘመን አሻራ እንደሚያሳርፍ ተስፋ አደርጋለሁ። ክቡራትና ክቡራን አዲስ አበባ ለኪነ ጥበብ የምትመች ከተማ የሆነች ነው። ከንጦጦ አምፊቴያትር እስከ አቃቂ ስቴዲዮም ድረስ ብዙ ነገሮች ተገንብተዋል። ኮሪደሮቿና ፕላዛዎቿ ከያንያንን ይጠራሉ። አምፊቴያትሮቿ የአብርሆት ኪነ ጥበብን ይፈልጋሉ። አዳራሾቿ እሴት ፈጣሪ ጥበባትን ይሻሉ። ከተማይቱ በኪነ ጥበብ መድመቅ አለባት። ዛሬ ደግሞ በተለየ መልኩ ወጣቶችና ህፃናትን ማዕከል ያደረጉ የኪነ ጥበብ ተቋማትን በመገንባትና ለምረቃ እንዲበቁ በመደረጋቸው የከተማዋን አስተዳደር እንዲሁም በዚህ ግንባታ ላይ እጃቸውንና አሻራቸውን ላሳረፉ ሁሉ በኢፌድሪ መንግስትና በራሴ ስም በድጋሜ ማመስገን እፈልጋለሁ።